ትራምፕ ውሳኔ በ36 ሀገሮች ላይ 36 ሀገሮች ውስጥ ኢትዮጵያ አለችበት። መፍትሄዎች አሏት ኢትዮጵያ። ም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ቶልቶሎ አብዴት እያደረግናችሁ ይገኛል። የተለያዩ መረጃዎች እየወጡ ነው፣ ከአሜሪካን አካባቢ ማለት ነው። በቪዛ እገዳ ውስጥ ሰላሳ ስድስት የሚሆኑ ሀገራት ታግደዋል። በዚህ እገዳ ውስጥ ደግሞ ምን ምን መስፈርቶችን አስቀድመው ነው የአሜሪካን እንግዲህ ልና በኢራን መካከል ያለው ጦርነት እንግዲህ ተያይዞ አሜሪካን 36 ሀገሮችን አግጃለው ብላለች። ከዚህ በፊት 42 ሀገሮችን በዶናልድ ትራምፕ ከዛሬ 2018 ዓ ም አካባቢ እንግዲህ 42 ሀገሮችን ነበረ ያገዱት። ከዛ ውስጥ እንግዲህ 12 ሀገሮችን በዋነኝነት አግደው ነበረ። ከ42 ወደ 12 ሀገሮችን አውርደው ነበረ። አሁንም ደግሞ ሰላሳ ስድስት ሀገሮችን አግደዋል ለሁለት ወር አካባቢ ማለት ነው። በዚህ የሁለት ወር ውስጥ እንግዲህ አሜሪካን የሆናችሁ አሜሪካን ዜግነት ያላችሁ ወይንም ደግሞ አሜሪካን ቪዛ ያላችሁ የሁለት ወርም የአይንን በተለያዩ ጉዳዮች አሜሪካን የመግባት ፍቃድ ያላችሁ ቪዛ ያላችሁ ማለት ነው። በዚህ በሁለት ወር ውስጥ መግባት አለባችሁ ተብሏል። ሆኖም ግን በዚህ በሁለት ወር ውስጥ ካልገባችሁ የቪዛው እገዳ እናንተንም ይመለከታል ተብሏል። ስለዚህ አሜሪካን መግባት ግዴታ፣ አማራጭ ሳይሆን አሜሪካን መግባት አለባችሁ በሁለት ወር ውስጥ ማለት ነው። ስለዚህ ከዚህ በፊት የሁለት አመት ቪዛ ያላችሁ፣ የጉብኝት ቪዛ እንዲሁም ደግሞ በተለያዩ ምክንያት ከአሜሪካን ውጭ ያላችሁ ሰዎች የኢትዮጵያ ፓስፖርትም ቢኖራችሁ ወደ አሜሪካን መግባት ይጠበቅባችኋል ማለት ነው። የአሜሪካን ፍሪ ቪዛ ያላችሁ ሰዎች ነገር ግን እዚህ ጋር ማወቅ ያለባችሁ የኢትዮጵያ ፓስፖርት ያላችሁ ለምሳሌ የቪዛ ጉዳይ ያላችሁ በጋብቻ ሊሆን ይችላል፣ ወይም በትምህርት ሊሆን ይችላል፣ ወይም በተለያዩ ምክንያቶች ሊሆን ይችላል። እናንተ ጉዳያችሁ እስከሚስተካከል ድረስ ወደ አሜሪካን መግባት ያለባችሁ አለ፣ የሌለባችሁም አሉ። እነሱም በዝርዝር እናያለን። ኢትዮ ትራፕሎች ነን። ሰብስክራይብ በማድረግ ቤተሰብ ሆኖ፣ ሀሳብ አስተያየት፣ ጥያቄ ካለ ኮሜንት ላይ ያስቀምጡልኝ። እንዲሁም የተለያዩ መረጃዎችን ወደ እናንተ አደርሳለሁ ማለት ነው። ዛሬ ብትንትን አድርገን መረጃዎችን እነግራቸዋለሁ። ምን ምን አዳዲስ ነገሮች አሉ? ዶናልድ ትራምፕ ሰላሳ ስድስት ሀገሮችን ያገደው እንዲሁም ደግሞ የተለያዩ ውሳኔዎችን አስተላልፏል። በውስጣቸው የተለያዩ ጥያቄዎች አሉ። እንግዲህ ከዚህ በፊት በነበረው ሁኔታ ዶናልድ ትራምፕ ያገደበት በዋነኝነት በኢራንና በእስራኤል መካከል ያለው ጦርነት ላይ በተቀራ በተዘዋዋሪም ሆነ ዳይሬክትሊም ሆነ ኢንዳይሬክትሊ እጃቸው ይኖርበታል ብሎ የሚያስባቸውን ሀገሮችን አግዷል። ለምሳሌ የመን፣ ኢራቅ፣ አፍጋኒስታን፣ እንዲሁም ሊቢያ፣ ኢጅፕት፣ ሱዳን፣ ደቡብ ሱዳን እነዚህ ሀገሮችን ኤርትራን ጨምሮ እነዚህ ሀገሮች ላይ ያሉ ዜጎችን ዳይሬክትሊ አግዶ ነበር። ከዚህ በፊት ማለት ነው ወደ አስራ ሁለት የሚሆኑ ሀገሮችን አግዶ ነበረ። ምክንያቱም በኢራንና በእስራኤል ጦርነት ላይ የአሜሪካን እጅ አለበት። ምክንያቱም የአሜሪካን እጅ አለበት ስንል አሜሪካን እስራኤልን ትደግፋለች። ስለዚህ እስራኤል ላይ ጥቃት ሊያደርሱ የሚችሉ፣ አሜሪካን ላይም ጥቃት ሊያደርሱ የሚችሉ ዜጎችን ወደ አሜሪካን እንዳይገቡ የማገድ ስራ ነው እየተሰራ ያለው። ኢትዮጵያ ከዚህ ውስጥ አለችበት ወይ? በፊትም አርባ ሁለት ሀገሮች ላይ ነበረችበት፣ እገዳ ውስጥ ነበረች። ከዛው ተነሳላት። አሁንም ሰላሳ ስድስት ሀገሮች ላይ አለችበት። እገዳው ይነሳል ወይ? ሊነሱበት የሚችሉ ሶስት ምክንያቶች አሉ። አንደኛው ነገር የእገዳው ሊነሳላት የሚያስችሉ ሶስት ምክንያቶች አለ በኢትዮጵያ በኩል ኢትዮጵያ ከማንኛውም የሽብር ቡድን ጋር አብራ አትሰራም። ወይም ደግሞ የሽብር እንቅስቃሴዎች በኢትዮጵያ ውስጥ በኢንተርናሽናል ደረጃ ለምሳሌ አሜሪካንን ሰፖርት አደርጋለች። ኢትዮጵያ የአሜሪካንን ሀሳቦች ኢትዮጵያ ውስጥ ታራምዳለች። ለምሳሌ አይስ የሚባለው ወይም ደግሞ አልሸባብ የሚባለውን ቡድን የኢትዮጵያ መከላከያ ሰራዊት ሂዶ ድራሻቸውን የሚያጠፋቸው ሶ የአሜሪካንን ሀሳብ ትደግፋለች ኢትዮጵያ ኢንዳይሬክትም ቢሆን ማለት ነው ዳይሬክትም ይሁን ኢንዳይሬክትም ቢሆን የኢትዮጵያ ሐሳብ የአሜሪካንን ሐሳቦችን በኢትዮጵያ አካባቢ ባሉ የምስራቅ አፍሪካ ሀገሮች ላይ ያሉትን ሰላም ማስከበር ላይ ኢትዮጵያ እጇ አለ። ስለዚህ ኢትዮጵያን በዚህ መንገድ ሪጀክት አታደርግም። ሁለተኛው በአንድ ሰው ማንነቱን የሚያሳውቅ አይደንቲቲ ትሰጣለች ወይ ኢትዮጵያ? በፊት ላይ ፓስፖርት ማውጣት በጣም ቀላል ነው። ሰዎች ገንዘብ ካላቸው ሂዶ ኢሚግሬሽን ፓስፖርት ያወጣሉ። ሰው ከዚህ በፊት በነበረው በሙስናም የተጨማለቀ መስሪያ ቤት ነበረ። ያው ከዚህ በፊት አሁን ፕራይም ሚኒስትር አብይ ከመጣ በኋላ ብዙ ነገሮች ተቀይረዋል። ለምሳሌ አንድ ሰው ፓስፖርት በቀላሉ በሙስና ሄዶ ማግኘት አይችልም። ገንዘብ አርባ ሺህ መቶ ሺህ የሰጠ ሰው ፓስፖርት ያገኝ ነበረ። አሁን ግን ያ ነገር የለም። ለምን ብትሉ፣ አንድ ሰው ፓስፖርት የሚፈልግ ሰው ከሆነ በዲጂታል አይዲ መንገድ ነው የሚሄደው። ያ ደግሞ ትክክለኛ ማንነቱን ያጣራል ማለት ነው ሁለተኛ በሲስተም ነው ፓስፖርት የሚሰጠው ሲስተም ስላችሁ ተመዝግባችሁ ወረፋ ይዛችሁ ከፍላችሁ በዛ መሰረት ነው ኢቭን ፓስፖርት ጊዜያችሁ ካለፈ ለራሱ ማለት ነው ከእንደገና ነው የምትመዘገቡት እንጂ ለምሳሌ በፊት ካለፋችሁ ለምናችሁ ወይም ገንዘብ ሰጣችሁ ነበር ፓስፖርት የምታወጡት። አሁን እዚህ ኢትዮጵያ ውስጥ ያለውን ነገር ነው መነገራችሁ። በተለይ አሜሪካን ለምትኖሩ፣ አውሮፓ ለምትኖሩ ሰዎች ማለት ነው ፓስፖርት ማግኘት ኢትዮጵያ ውስጥ ቀላል አይደለም። ይሄ ደግሞ ሲሪየስ አድርጎታል ማለት ነው። ያንድን ሰው አይደንቲቲ ለመለየት፣ ለምሳሌ ከተለያዩ ሀገራት መጠው ኢትዮጵያ ውስጥ ቁጭ ብለው ፓስፖርት የሚያወጡ የኢትዮጵያን ፓስፖርት የሚይዙ አሉ። የኢትዮጵያን ፓስፖርት በቀላሉ የሚይዙ ኢትዮጵያዊ ሳይሆኑ ማለት ነው። የልደት ካርድ አውጥተው መታወቂያ አውጥተው የቀበሌ የኢትዮጵያን ፓስፖርት የሚይዙ አሉ። እነዛን ሰዎች የሚለየው የኢትዮጵያ መንግስት፣ አሁን ላይ አይዲ በሚባል ወይም ዲጂታል አይዲ በሚባል ነው። በሁሉም ባንኮች፣ በሁሉም የኢትዮ ቴሌኮም ቅርንጫፍ ቢሮዎች ላይ፣ በሁሉም የናሽናል አይዲ መስጫ ማዕከሎች ላይ፣ በክልል ከተሞች በሁሉም ላይ እየሰራ ነው። የኢትዮጵያ መንግስት አሁን ላይ አምስት ሚሊየን የሚጠጉ ሰዎችን የናሽናል አይዲ ሰጥቷል፣ እስካሁን ባለው ሁኔታ ማለት ነው። ይህን ቁጥር ወደ ሀያ ሚሊየን ከፍ ማድረግ ነው ሀሳቡ ማለት ነው። ኦልሞስት አሁን ከሀያ ሚሊየን ምናልባት እቅዳቸው በጣም ትልቅ ሊሆን ይችላል። ሙሉ በሙሉ የኢትዮጵያ ህዝብ ናሽናል አይዲ እንዲኖረው ነው። ከአስራ ስምንት ዓመት በላይ ያለ ሰው አይዲ እንዲኖረው ነው የሚያስቡት። ይህንን ስራ የሰሩበት ነው። ሰው ሁለት በሉ፣ በነዚህ በፓስፖርት መስጠትና በአይዲ መስጠት መካከል ሁለት አለ። ሶስተኛው ደግሞ ዲፕሎማሲያዊ ግንኙነታቸው በኢትዮጵያ ዲፕሎማሲያዊ ግንኙነት በአሜሪካን እና በኢትዮጵያ መካከል የመቶ ሀያ ዓመት የዲፕሎማሲያዊ ግንኙነት አላቸው። አሜሪካን የኢትዮጵያን ዲፕሎማሲያዊ በካጎዋ፣ በተለያዩ ኢንዱስትሪዎች ላይ ኢትዮጵያን ትፈልጋለች። የኢትዮጵያ ምርቶች ትወስዳለች፣ ከቡና ሰሊጥ እንዲሁም አልባሳት የተለያዩ ዎች የተለያዩ የአትክልት ተዋጽኦች ምናምን ብዙ የምትወስዳቸው ከኢትዮጵያ በርካታ ነገሮች አሉ። በዲፕሎማሲያዊና በንግድ ትስስር ከኢትዮጵያ ጋር በርካታ ግንኙነት አላት አሜሪካን። ሰ በእነዚህ ሶስት ምክንያት ች ኢትዮጵያ ከዚህ ባን ከተደረገችበት ምክንያት ልትወጣ ትችላለች የሚል ግምት ወይንም ደግሞ መላምት። እነዚህ ግምቶች እንግዲህ በርካታ እድሎች አሉ። ሶስት እድሎችን ኢትዮጵያ ብትጠቀምበት ባለሙሉ አምባሳደር የሆኑት የኢትዮጵያ ፕሬዚዳንት ዶናልድ ትራምፕን ለማነጋገር ዋይት ሃውስ ድረስ ተገኝተው እያነጋግሯቸው ይገኛሉ። አንደኛው ሊያነጋግሯቸው ይችላሉ ተብሎ በጣም ግምት የተሰጠው በዚህ ጉዳይ ላይ ነው። ይሄ ባን ከተደረጉ ጉዳዮች አንደኛው ኢትዮጵያን ከዚህ ባን ከተደረጉ ሀገራት በሁለት ወር ውስጥ እንግዲህ እንድትወጣ የማድረግ የማግባባትና ነገሮችን የማስተካከል ሁኔታ ነው። አሁን ባለው ሁኔታ የኢትዮጵያ መንግስት ዲጂታል አይዲ እየሰጠ ይገኛል። አሁን አይዲ የሌለው ሰው ወደ አሜሪካን አይሄድም ማለት አይደለም ወይንም ደግሞ ፓስፖርታችሁ እናንተን አይደንቲቲ የሚጠቅስ ካልሆነ አዲሱ ፓስፖርት መያዝ ይጠበቅባችኋል ማለትም አይደለም። ነገር ግን የአሜሪካን አሁን ባለው ሁኔታ ከሽብር ቡድን ጋር በተገናኘ ወይንም ደግሞ ከዚህ በፊት ሽብር ቡድን ያለባቸው ሀገሮች ላይ ከሄዳችሁ፣ ትራቭል ካረጋችሁ፣ ቪዚት ካደረጋችሁ፣ በጉብኝት ከገባችሁ እነዚህ ሀገሮች ላይ ቪዛችሁ ላይ ወይንም ደግሞ ፓስፖርታችሁ ላይ ካለ ሪጀክት የመደረግ እድላችሁ መቶ ፐርሰንት ነው። ባን የተደረጉ የቪዛ ሂደቶችን ልንገራችሁ። የመጀመሪያው ነገር ኤፍ ዋን ነው። ከቀናት በፊት የአሜሪካን መንግስት በትምህርት ወደ አሜሪካን ለሚገቡ ሰዎችን ወይም ደግሞ እንደ አዲስ አፕላይ የሚያደርጉ ኢንቪቴሽን የመጣላቸውን ጨምሮ ሙሉ በሙሉ በሁሉም የአሜሪካን እገዳ ተጥሎባቸዋል። በትምህርት ወደ አሜሪካን ለሚገቡ ይሄ ማለት ከሁለት ወሩም በኋላ ሊቀጥል ይችላል ወይም ደግሞ በሁለት ወሩ ውስጥም የአሜሪካን የትምህርት ቪዛ ሊጀምር ይችላል። ይህንን በሂደት የምናውቀው ነው የሚሆነው። ሁለተኛው በቢዋን የሚባለው በጉብኝት በቱሪስት ቪዛ የምትሄዱት ናቸው። ሁለተኛው ቢቱ የሚባለው በጉብኝት ቪዛ ሆኖ ኢንቪቴሽን የተላከላችሁ ሰዎች ማለት ነው ለእናት ለአባት ለአክስት ለዘመድ በተለያዩ ምክንያቶች ወደ አሜሪካን እንድትሄዱ በግራጁዌሽን በተለያዩ ሴሬሞኒዎች በተለያዩ ኢቨንቶች ላይ እንድትሳተፉ ተብሎ ኢንቪቴሽን የመጣላችሁ ሰዎች ወደ አሜሪካን ኤምባሲ አሁን ባለው ሁኔታ መግባት አትችሉም ማለት ነው። ስለዚህ በኮንፈረንስ ቪዛ ወደ አሜሪካን ኤምባሲ እንድትገቡ የሚያደርግ ቪዛ ኢንቪቴሽን ከመጣላችሁ እናንተም መግባት አትችሉም ማለት ነው። ሌላኛው በቢዝነስ ቪዛ ማለት ነው። የሁለት ዓመት ቪዛ ተሰጥቷችሁ የምትሄዱ ሰዎች እናንተ መግባት አትችሉም። አሁን ባለው ሁኔታ እነዚህን የቪዛ ሂደቶችን የምታስተካክሉባቸው አንደኛው ይሄ እገዳ ከተነሳ በኋላ እንደ ማንኛውም በማንኛውም ጊዜ እንደምታደርጉት የቪዛ አፕሊኬሽናችሁን ሞልታችሁ ወደ ኤምባሲ መግባት ትችላላችሁ። ነገር ግን እነዚህን የቪዛ ሂደቶችን ወይንም ደግሞ አፕሊኬሽኖችን መሙላት የሚያስችላችሁ ኢንቪቴሽን አሁን ባለው ሁኔታ ቢመጣላችሁም ወደ አሜሪካን ኤምባሲ የመግባት እድላችሁ በጣም ጠባብ ነው። ኦልሞስት ደግሞ አይቻልም። አሁን ባለው የመጀመሪያው እገዳው የሚመለከታቸው ሀገሮች ወይንም ደግሞ ከዚህ በፊትም የሽብር ቡድኖች ይንቀሳቀሱበታል ተብሎ የሚታሰቡ ሀገሮች አሉ። ለምሳሌ በአፍሪካ ውስጥ ካሉ ሀገራት እንደ ሱዳን፣ ኤርትራ ሳውት ሱዳን እንዲሁም ሊቢያ፣ እነዚህ ሀገሮች ላይ በኢስት አፍሪካ አካባቢ ባሉ እንቀሳቀሳሉ ተብሎ ይታሰባል። በከፊል ኬንያ አካባቢ ማለት ነው። ስለዚህ ኢትዮጵያም አለችበት ተብሎ ሊስት ውስጥ ገብታለች። ግን ቅድም ላይ በጠቀስኩላችሁ ምክንያቶች ኢትዮጵያ አሁን ባለው ሁኔታን ጨምሮ በኢትዮጵያና በአሜሪካን ባለው ግንኙነትን ታሳቢ በማድረግ ከዚህ ባን ከተደረገችበት ምክንያት ልትወጣ ትችላለች የሚል ትልቅ የሆነ ተስፋ አለ ወይም ደግሞ ልትወጣበት የምትችልባቸው ሪዝኖች አሉ። ስለዚህ እነዛ አንደኛው ኢትዮጵያ በማንኛውም የሽብር ቡድን ላይ የአሜሪካን ደጋፊ ሆና ሽብር ቡድኖችን ከመቃወም ከመዋጋት ጋር በተገናኘ የአሜሪካን ሰፖርተር ናት፣ የአሜሪካንን ሀሳብ የምታራምር ናት ተብሎ ስለሚታሰብ ይህንን እንዲሁም ከእስራኤል ጋር ባላት ግንኙነትም ኢትዮጵያ አሁን ባለው ሁኔታ ጥሩ የሆነ ግንኙነት ስላለ ይህንን የአሜሪካን መንግስት ባንክ የሚያደርጉ ሰላሳ ስድስት ሀገሮች ያወጣታል ተብሎ ትልቅ ግምት አለ ማለት ነው። ሌላኛውም ዲጂታል አይዲ መያዝ ይጠበቅባቸዋል ብይር ማስበው አሁን ባለው ሁኔታ ምናልባት የሚያጸድቁት ከሆነ ይህንን ህግ የዲጂታል አይዲ የሌለውን ሰው የአሜሪካን መንግስት አሁን፣ የአሜሪካን ኤምባሲ በአዲስ አበባ ባለው የአሜሪካን ኤምባሲ ስትገቡ የሚጠየቀው የመጀመሪያው ነገር የቀበሌ መታወቂያ ነው። የቀበሌ መታወቂያ እንደ ዲጂታል አይዲ አይደለም። ጀስት ማንኛውም ቀበሌ ሊሰጣችሁ ይችላል። ፎቶዋችሁንና እናንተን ተያዥ ነው የሚጠይቀው ሰው ያንን አስገብታችሁ ከዛም በኋላ የእናንተ ማንነት በገንዘብ ሊወጣ የሚችል ነው። አሁን ባለው ሁኔታ የቀበሌ አሰራር። ወደፊት ኢትዮጵያ ውስጥ የዲጂታል አይዲው ከመጣ ቀበሌ የሚባል ነገር የሚጠፋ ይመስለኛል፣ የኔ ግምት ማለት ነው። ምክንያቱም ዲጂታል አይዲው ላይ ብዙ ነገሮች አሉ፣ ስለ እናንተ ማንነት ስለ እናንተ ስራ ማን እንደሆናችሁ እድሜያችሁ፣ ፆታ፣ የተለያዩ እዛ ላይ መጠየቆችን በሙሉ ሞልታችሁ ስለሆነ የሚሰጣችሁ ቀበሌ አይዲውን ይዛችሁ የአሜሪካን ኤምባሲ በር ላይ የሚጠይቋችሁ ወደፊት ምናልባት እንግዲህ መያዝ ግዴታ ሊሆን ይችላል። ይህንን ማወቅ አለባችሁ። ዲጂታል አይዲ ብትይዙት ይሻላል እንደው ላይ አይዲውን የአሜሪካን ኤምባሲ እና የኢትዮጵያ የውጭ ጉዳይ ሚኒስቴር እናንተ ጋር በማንኛውም ጉዳይ እስታተሳቸውን ለማሳየት ወይም ደግሞ ለመጠየቅ ከፈለጋችሁ ዲጂታል አይዲ ላይ ታገኙታላችሁ። ሰው ዲጂታል አይዲ ጠይቋቸውና ኢንቪቴሽናቸውን ተቀበሉ የሚል ስምምነት በአሜሪካን መንግስትና በኢትዮጵያ መንግስት መካከል በአሜሪካን ኤምባሲ እና በኢትዮጵያ የውጭ ጉዳይ ሚኒስትር በኩል ስምምነት ላይ ከደረሱ አይዲው ግዴታ ያስፈልጋቸዋል። ፓስፖርት ኦልሞስት እየተቀየረ ይገኛል። አዲሱ ጓዴ ነው። ሶ አዲሱ ፓስፖርት ላይ ብዙ ነገሮቹ ዲጂታል ሲስተም ናቸው። ለምሳሌ በዲጂታል ሲስተም የምታገኙት አዲሱ ፓስፖርት ላይ ስለእናንተ ኪውአር ኮድ አለው። ያ ኮድ እናንተን ይገልጻል። በፊት ላይ ረዘብ፣ ይሄኛውን ሳይሆን በፊት ላይ እዚህ ውስጥ ነበር የእናንተን ስታተስ የሚያገኙት። ማንኛውም እዚህ ላይ ነበር ኮዳችሁን የሚያገኘው ማለት ነው። እስከ አንስ ያደረጉት እናንተ ማንነታችሁን፣ ስማችሁን፣ እንትናችሁን ኤቭሪቲንግ እዛ ላይ ያገኙታል። ሶ ኤክስፐርዴት አድርጓል አላረገም የሚለውን ነገር ከወንጀል ነፃ ናችሁ ያላረጋችሁም አሻራችሁን ምናምን ኤቭሪቲንግ እዛ ውስጥ ነበር የሚያገኙት። አሁን ላይ ግን ኮዱ ኤቭሪቲንግ ተቀይሯል። ስለዚህ ወደ አዲሱ ፓስፖርት እያመጡት ነው። ኢሚግሬሽን ቢሮ ይህንን እያደረገ ይገኛል። ሶ አይዲ እናንተን ከተለያዩ የሽብር ቡድኖች ነፃ መሆናችሁን ኢትዮጵያ ውስጥ ቅድም ላይ እንደጠቀስኩላችሁ በርካታ ሰዎች በህጋይም በህገወጥ መንገድም በተለያዩ ቦርደሮች በኩል እየገቡ የኢትዮጵያን ፓስፖርት የሚይዙበት መንገድ ነበረ ከዚህ በፊት ኦብቪየስሊ ይታወቃል። አሁን ያን ናሽናል አይዲ አይዲ የሌለውን ሰው ጀስት ዱባይም ልክ እንዳለው ማለት ነው ቱርክ ላይም ልክ እንዳለው አሜሪካንም ልክ እንደዛው ነው። አይዲ ኢዝ በቃ ሁሉንም ሰው ሊያግባባ የሚችል አይዲ ብትይዙት አውሮፓ ላይም ትጠቀሙበት አላችሁ አሜሪካንም ትጠቀማላችሁ፣ ዱባይ ላይም ትጠቀሙበት አላችሁ፣ ኢትዮጵያ ውስጥም ትጠቀሙበት አላችሁ። ጀስት እናንተን መለያ ነው። ይሄ ወደዚህ ሲስተም መምጣቱ አይቀርም። ፓስፖርት ብቻውን እናንተን አፕሩቭ አያስደርጋችሁ አሁን ባለው የትራምፕ ሂደት ማለት ነው። ሰው እናንተን በዚህ ሊለዩዋችሁ ይችላሉ፣ በእነዚህ አይነት መንገዶች እንግዲህ የውጭ ጉዳይ ሚኒስትር በርካታ ግንኙነቶችን እንግዲህ ከአሜሪካን ኤምባሲ ጋር በጣም ብዙ ዲስከስ እያደረጉ ነው። የኢትዮጵያ ባለሙሉ አምባሳደርም እንግዲህ በተለያዩ ጉዳዮች በሀገር ጉዳዮችም ንግግር ለማድረግ ወደ ዋሽንግተን የትራምፕ ቢሮ ዋይት ሀውስ አቅንተዋል። እዛ ናቸው። ከዚህ ከሚነጋገሩባቸው ጉዳዮች አንደኛው ይሄን ጉዳይ ላይ ፎከስ የሚያደርጉ ቻሉ ደግሞም ኦብስሊ ምክንያቱም ኢትዮጵያን ይጎዳታል በርካታ ዲያስፖራዎች ወደ ኢትዮጵያ እዚህም ያሉ ደግሞ ወደ ቤተሰቦቻቸው ወደ አሜሪካን መሄድ የሚፈልጉ አሉ። ሰው በዚህ መሃል ግንኙነታችን በአሜሪካን እና በኢትዮጵያ መካከል ላክ ካደረገ በጣም ችግሮች ይኖራሉ። ኦቢየስሊ በኢኮኖሚም ደረጃ በጣም ከፍተኛ የሆነ ጉዳት ነው የሚያጋጥመው ለኢትዮጵያ። ይህንን ደግሞ የኢትዮጵያ መንግስትም አይፈልም አሜሪካን መንግስትም ደግሞ ይህንን ከሽብርተኝነት ጋር እንዲሁም ደግሞ ከተለያዩ እናንተን ሊያረጋግጡላቸው የሚችሉ መንገዶችን ካጣሩ በኋላ ኢትዮጵያን ልክ ከዚህ በፊት 2018 ላይ አርባ ሁለት ሀገሮችን አጣርተው ወደ አስራ ሁለት ሀገሮችን እንደዘጉት ሁሉ ከ36 ሀገሮች አሁንም አጣርተው ኢትዮጵያ የምትወጣበት በእነዚህ ሶስት ምክንያቶች ወይም ደግሞ በእነዚህ ሶስት ተስፋዎች ኢትዮጵያ ትወጣለች ተብሎ ይገመታል። ሌላኛው እንግዲህ ከእናንተ የምን ይጠበቃል? ለምሳሌ ኢትዮጵያ ውስጥ ያላችሁ በቤተሰብ ቪዛ ለምትሄዱ፣ ግሪን ካርድ ለምትፈልጉ፣ እንዲሁም ደግሞ በጋብቻ ብቻ መሄድ የምትፈልጉ በጋብቻ ፕሮሰስ ላይ ያላችሁ ሰዎች ይህንን አገልግሎት እንዴት ታገኛላችሁ? በእኛ በኩል በሃምሳውም ስቴት አገልግሎት እንሰጣለን። እኛን ማግኘት ለምትፈልጉ በዚህ ስልክ ቁጥር መደወል ትችላላችሁ። አሜሪካ ላይ ላላችሁ በዚህ ስልክ ቁጥር መደወል ትችላላችሁ። በኢትዮጵያ ውስጥ እኛም ማግኘት ትችላላችሁ ቪስዳይ ላይ በዚህ ፕሮሰሳችሁ ላይ በአሜሪካን ቢሮ የምትፈልጉ ጠበቆችን ይዛችሁ ኢንቪቴሽን ማስላክ ለምትፈልጉ፣ እንዲሁም በጋብቻ መሄድ የምትፈልጉ የጋብቻ ቪዛችሁን ፕሮሰስ ማድረግ የምትፈልጉ ጋብቻ የፈጸማችሁ ፕሮሰስ ላይ ያላችሁ ሰዎች እኛን የምታገኙበት መንገድ በዚህ ቁጥር በዋትሳፕ ላይ አሜሪካንም ሆናችሁ ኢትዮጵያ ውስጥ ሆናችሁ በኢትዮጵያ ቀጥታ መደወል ትችላላችሁ። በአሜሪካን ግን በዋትሳፕ ነንበራችን በዚህ ቁጥር ታገኙናላችሁ ማለት ነው። ስለዚህ የአሜሪካን ሰላሳ ስድስት ሀገሮችን ባን ያደረገበት በዋነኝነት ከኢራን እና ከእስራኤል ጦርነት ጋር በተገናኘ ሽብርተኛ ሀገራት ወይንም ደግሞ የሽብር ቡድን አሉባቸው ተብሎ የሚታሰቡ ሀገሮችን ነው እንግዲህ ባን ያደረገው ማለት ነው ለሁለት ወራት በርካታ ሰዎች እያስጨነቃቸው ያለው ጉዳይ ምንድን ነው? የመጀመሪያው ነገር የአሜሪካን ቪዛ ከዚህ በፊት የነበራቸው ሰዎች እና ይሄ የአሜሪካን የሁለት ወር ቪዛ ለሶስት ወር ወይም ለሁለት ወር እየተመላለሱ የሚሰሩ ሰዎች ወይም ደግሞ እየተመላለሱ ቤተሰባቸውን የሚያዩ ሰዎች እናንተ አሁን ባለው ሁኔታ መግባት መውጣት አትችሉም፣ ለሁለት ወር ማለት ነው። ነገር ግን ኢሚግራንት ሆናችሁ በእናንተ ቪዛ ላይ ይሄንን ማድረግ አችሉ ለምሳሌ ሁለት ዓመት ቪዛ ይሰጣችሁ እንጂ ሁለቱን ዓመት ሙሉ በሙሉ እዛ መቀመጥ የለባችሁም። አንዳንድ ሰዎች ሁለት ዓመት ቪዛ ይሰጣቸውና ጀስት እዛው መኖር ነው የሚያስቡት። የትኛው መስቴት ላይ ሆነው ልክ አሜሪካን ከገቡ በኋላ የሁለት ዓመት ቪዛ ከተሰጣቸው ቪዚት ቪዛ ሁለቱን ዓመት እዛው መቀመጥ ነው የሚፈልጉት። ይሄ ደግሞ አይሆንም። ምክንያቱም ማይሆንበት ምክንያት የመጀመሪያው ነገር በኢትዮጵያ እንድትመላለሱበት ከፈለጋችሁ ሁለት ወር አንድ ወር ብቻ እንድትመላለሱ፣ ሳምንትም ቆያችሁ እንድትመላለሱበት የሚያደርግ ነው እንጂ ቋሚ የአሜሪካን መኖሪያ አይደለም። ያንን ማወቅ ይጠበቅባቸዋል፣ ግንዛቤው ለሌላችሁ ሰዎች። ሁለተኛው ነገር ደግሞ በዚህ የሁለት ወር ቪዛ ላይ ነን ኢሚግራንት ሆናችሁ፣ ደግሞ በጋብቻ ብቻ ለምትሄዱ ሰዎች አሁንም ፕሮሰስ ማድረግ ትችላላችሁ። ይሄ ጉዳይ እናንተን አይመለከትም፣ ምክንያቱም ሲቲዝን ለሆነ ሰው ባል ወይም ሚስት ሆናችሁ እናንተ ወደ አሜሪካን የምትገቡበት የናንተ የሲቲዝን የቪዛ ነን ኢሚግራንት ሆናችሁ የአሜሪካን የኢሚግሬሽን ቢሮን የምትጠየቁበት የቪዛ ሲስተም የናንተ ይለያል። በጋብቻ የምትሄዱ ሰዎች እንዲሁም ቤተሰብ እዛ ያላችሁ የአሜሪካን ፓስፖርት ያላችሁ ሰዎች እናንተን ይሄ አይመለከትም። ቀጥታ እናንተ እዛ ፕሮሰሳችሁን አካሄዳችሁ ወይንም ደግሞ የእናንተ ኦሬዲ ኬዙ የተጀመረና ቪዛ ዓመት ውስጥ አሜሪካን የምትገቡበት እንጂ እናንተ ልክ እንደ ቱሪስት ቪዛ ወይም ደግሞ እንደ ኮንፈረንስ ወይም ደግሞ እንደ ተማሪ የምታመለክቱበት አይደለም። በጋብቻ እና በፋሚሊ ቪዛ የምትሄዱ ሰዎች እናንተን ይሄ ጉዳይ አይመለከትም። ስለዚህ ቀጥታ እናንተ መግባት ትችላላችሁ ማለት ነው። ቪዛችሁ እንደመጣ አሁንም የአሜሪካን ኤምባሲ እናንተን ያስተናግዳል። ምክንያቱም እናንተ ባል ሚስት፣ ሚስቱን ለማምጣት ወደ አሜሪካን ፎርም ሞልቶ በፕሮግረስ ላይ ያለ ሰው ከሆነ እናንተን ይሄ አይመለከታችሁም። ይሄ እገዳ የታገደው ለቱሪስት ቪዛ ነው፣ ለኮንፈረንስ ነው፣ ለተማሪ ነው፣ ለእንዲሁም ደግራሞች ለመሳተፍ ለሚሄዱ ሰዎች ነው። ቃላይ፣ በነዚህ ሰላሳ ስድስት ሀገሮች ላይ የተወሰነው ውሳኔ እንዳለ ሆኖም አዳዲስ የተጨመሩ ሕጎች እና የሚሻሻሉ አዳዲስ ነገር መረጃዎች ካሉ በፍጥነት እናንተ ጋር እናደርሳለን። ነገር ግን በጋብቻ ና በቤተሰብ ቪዛ መሄድ የምትፈልጉ ወይንም ደግሞ ግሪን ካርዳችሁን አሜሪካን ሀገር ላይ ማስተካከል የምትፈልጉ የተለያዩ ቢዝነሶች ላይ ገብታችሁ የተለያዩ የሕግ አማካሪዎችን ለምትፈልጉ ሰዎች በሙሉ ኢትዮ ትራቭልን በዚህ ስልክ ቁጥር ማግኘት ይችላላችሁ። በዋትሳፕ አሜሪካን ያላችሁ እኛ ማውራት ትችላላችሁ በሀምሳው ስቴት አገልግሎት እንሰጣችኋለን አዲስ አበባ ላላችሁ በዚህ ቁጥር በቀጥታ መደወል ትችላላችሁ ኢትዮ ትራብል በማለት ሰብስክራይብ አድርጉ ላይክ ሼር ስለምታደርጉ እናመሰግናለን የቴሌግራም ቻናላችንን ከስር እናስቀምጥላችኋለን ጆይን አድርጉት አብራችሁን ስለሆናችሁ እናመሰግናለን መልካም ጊዜ ፒስ